ብዙ ክርስቲያኖች በተለይ በሌላ እምነት ውስጥ ያሉና አያስተውሉ ክርስቶስ ሲጸልይ አምላክ ነው ምን ሲለው ሲሉ ይቆዩና፣ ልክ እዚህ ጋር ሲጸልይ ምንድነው ስታው፣ በቃ የተለያየ ስለሆነ ነው። ጌታ ኢየሱስ የጸለየው ጸሎት የሚያሳየው ምን መሆኑን ነው። ስጋ መልበሱን ነው የሚያሳየው። ስጋ ሁሉ ጸሎቱ ወደምትሰማ መምጣት አለ ወደ አንተ ይመጣል የተባለው እውነት የሚሆነው ክርስቶስም ሲጸልይ ነው። ካልጸለየ አንድ ስጋ ከለበሰው መካከል አንዱ የማይጸልይ ተገኘ ማለት ነው። ይሄ ቃል ስህተት ሆነ ማለት ነው። ይሄ ቃል የሚፈጸመው ስጋ የለበሰ ሁሉ ጸልዮ ሲኖር ነው። መጸለይ ሲችል ነው። ስለዚህ በስጋ ወራት ጸሎትና ምልጃን ማቅረቡ ምን መሆኑን ያሳያል? ስጋ መልበሱን ያሳያል። የስጋ ወራቱን ነው። ሌላው ኢየሱስ ክርስቶስ የሚያደርጋቸው ነገሮች በሙሉ ለእኛ ምሳሌዎች ናቸው። ሥጋ ለብሶ ስጋ ለባሽ ሆኖ እንደ ማንኛውም ሰው ሲጸልይ ካገኘ ነው፣ እናንተ ደግሞ እንደሱ እንድታደርጉ ነው። ምሳሌ ሆኖ ስላችሁ እንደሱ እንድታደረጉ ነው የሚለው። ሁለተኛው ምሳሌ የመሆኑ ክርስቶስ የሚጸልየው ጸሎት በሙሉ በእኛ ፋንታ ነው የሚጸልየው። እኔ ስለ እነዚህ እለምናለሁ። አንዳንድ የእንግሊዝኛ ቨርዥኖች ላይ እንዲሁም ደግሞ የግሪኩ ላይ ብትሄዱ ኢን ቢሃፍ ኦፍ ዩ ነው የሚለው ኢንቢሃፍ ኦፍ ዩ አይ ፕሬይ ኢንቢሃፍ ኦፍ ዩ ይላል። በናንተ ፋንታ ነው ምጸልየው። ነው ሚውራ ጸሎት የሚባል ነገር የሚጠይቀው መደንገጥም መፍራትም የሚኖረው በስጋ ምክንያት ነው። ስጋ ደካማ ነው የሚል ነገር ሲያነሳ ታያላችሁ። የጸሎቱን አይነት ሲናገር ጥቂት ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ፣ አባቴ ወይ ቢቻለስ፣ ይህ ጽዋ ከኔ ትለፍ፤ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን ይላል ኢየሱስ ክርስቶስ። የሰው ልጅ ነፍሱን ለብዙዎች ቤዛ ሊሰጥ መጣ እንጂ እንዲያገለግሉት አልመጣም ብሎ ተናግሯል። ለመስቀል ሞት ተዘጋጅቶ እንደመጣ ለመስቀል ሞት እንደተዘጋጀ ያውቅ ነበረ። ያንንም ተናግሯል። እዚህ ላይ እንግዲህ በዋናነት መነሳት ያለበት የኢየሱስ ጸሎት ነው። ኢየሱስ ክርስቶስ የጸለየው ጸሎት እዚህ ቦታ ላይ ለምንድን ነው እንደዚህ የጸለየው? ጸሎት መላሽ አይደለም ወይ? ራሱ እግዚአብሔር ይመስገን የሚለውን የኢየሱስ ጸሎት በሚል ትንሽ ጊዜ መውሰድ እፈልጋለሁ። እዚህ ላይ ትንሽ ኢየሱስ ክርስቶስ ምልክት ሰጥቶናል ስጋ መንፈስ ተዘጋጅታለች ስጋ ደካማ ነው ብሏል ስለዚህ ኢየሱስ ክርስቶስ ውስጥ ህይወት ውስጥ ምን ያው ምንድን ነው የመንፈስ እና የስጋ ጉዳይ አለ ማለት ነው እግዚአብሔር ይመስገን ስጋ ሁልጊዜ ስጋ ስለሆነ ምንም እንኳን ቃል ስጋ ሆኖ የተዘጋጀ አካል ቢሆንም ስቲል ስጋ ነው እግዚአብሔር ይመስገን ንጥረ ነገሩ ከመሬት አይደለም እንጂ ያው ስጋ ነው አዋፍ ከአዋፍ ከውሃ ከውሃ ነው የተሰሩት ከአፈር አይደለም። እግዚአብሔር ይመስገን። ነገር ግን ስጋ እንዲኖራቸው ሆኖ ስለተሰራ ያው የስጋ የሆነው ነገር አላቸው። ጌታ ኢየሱስ ክርስቶስ በሚጸልይበት ጊዜ፣ በአንድም ምክንያት ጌታ ኢየሱስ ስለማይችል ነው እንዳንል፣ በራእይ መጽሐፍ ምዕራፍ አንድ ላይ ሁሉን የሚገዛ ጌታ አምላክ ነኝ ብሏል። በሮሜ ምዕራፍ ዘጠኝ ቁጥር 5 ላይ ክርስቶስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ተብሏል። ከሁሉ በላይ ስለዚህ፣ እሱን አቅቶት ወደ ሌላ ጸለየ ወይም ወደ ሌላ እንኳን ይቅርና እሱ ሊያቅተው የሚችልበት ምንም ምክንያት የለም። እሱ ከሁሉ በላይ ስለሆነ ከሁሉ በላይ የሆነው እሱ ካቃተው ማን ሌላ ሊሰራ ይችላል? ማን ሌላ ሊያስተካክለው ይችላል? እግዚአብሔር የተመሰገን ስለዚህ በዚህ ክፍል ላይ ትንሽ ስለ ጸሎት አንዳንድ ነጥቦችን ማንሳት ያስፈልጋል። የኢየሱስ ጸሎት ከኛ ጋራ ከኛ አይነት ጸሎት ጋራ አንድ አይነት አይደለም። ጌታ ኢየሱስ ከሱ ጋራ እንዲተጉ ስለፈለገ ነው። ይህንን ነገር እንዴት ማለት እንዳለባቸው እሱ በራሱ የራሱን እያደረገ ለደቀ መዛሙርቱ ያሳይ ነበረ። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ የጸለይበትን ጊዜና ሁኔታ ሲናገር ቀደም አንድ ወንድማችንም ጠቀስ አድርጎታል። መዝሙረ ዳዊት ላይ ያለው መጀመሪያ ላንብብላችሁ። መዝሙረ ዳዊት በቅንብ ስድሳ አምስት ላይ የኢየሱስ ክርስቶስ ጸሎት አምላክ አለመሆኑን ጌታ አለመሆኑን የሚገልጽ አይደለም። መጽሐፍ ቅዱሳችን በብዙ ቦታ ላይ ጌታ የጌቶች ጌታ፣ የአማልክት አምላክ፣ የነገስታት ንጉሥ እየተባለ ተጠርቷል። እግዚአብሔር ይመስገን። በመዝሙር ስልሳ አምስት ላይ። ስለዚህ ኢየሱስ የጸለየው የነገስታት ንጉስ ሆኖ የጌቶች ጌታ ሆኖ ሲጸልይ፣ ለምን ጸለየ የሚባለው ነገር የሚሄደው ጌታ ኢየሱስ ይመስገን በስጋ መምጣቱን ለማሳየት ነው። ስጋ ለባሽ መሆኑ ስጋ ለብሶ እንደመጣ ለማሳየት ነው። ቃል ስጋ ሆኖ ስጋ ተለብሷል። እግዚአብሔር ይመስገን። መዝሙረ ዳዊት በቅንፍ በቅንፍ 65 ቁጥር አንድ ላይ አቤቱ በጽዮን ለአንተም ምስጋና ይገባል፣ ላንተም ጸሎት ይቀርባል ይልና፣ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። እግዚአብሔር ይመስገን። ይሄ የትንቢት ቃል መፈጸም አለበት። ይሄ በአጠቃላይ ለእግዚአብሔር ሕዝብ የተሰጠው ቃል መፈጸም አለበት። ስጋ ሁሉ ነው የሚለው ስለዚህ ስጋ ሁሉ ከሆነ የክርስቶስም ስጋ ነው። እግዚአብሔር ይመስገን። እየተዘጋጀበት መንገድ ነው የሚለየው እንጂ ስጋ መሆኑ ላይ ስጋ ነው። እግዚአብሔር ይመስገን። ግን የኛና የእሱ አንድ አይነት ስጋ አደለም። የእሱ ክቡር ስጋ፣ የእኛ የተዋለለ ስጋ ነው። እግዚአብሔር ይመስገን። ግን ስጋ ስለሆነ ስጋ ሁሉ ጸሎቱን ወደምትሰማው ወደ አንተ ይመጣል፣ እግዚአብሔር ይባላል። ስለዚህ ስጋ ሁሉ ጸሎቱን ወደምትሰማ መምጣት አለ። ወደ አንተ ይመጣል የተባለው እውነት የሚሆነው ክርስቶስም ሲጸልይ ነው። ካልጸለየ አንድ ስጋ ከለበሰው መካከል አንዱ የማይጸልይ ተገኘ ማለት ነው። ይሄ ቃል ስህተት ሆነ ማለት ነው። ይሄ ቃል የሚፈጸመው ስጋ የለበሰ ሁሉ ጸልዮ ሲኖር ነው። መጸለይ ሲችል ነው። በዚህ ላይ እግዚአብሔር የተመሰገነውን ጌታ ኢየሱስ የጸለየው ጸሎት የሚያሳየው ምን መሆኑን ነው። ስጋ መልበሱን ነው የሚያሳየው። ምክንያቱም ስጋ ለባሽ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ስለሚል የተመሰገነ ይሁን። ይሄ አንድ ነገር መያዝ ያለብን ጉዳይ ነው። ጌታ ኢየሱስ ክርስቶስ ስሙ ይባረክ። እብራውያን ላይንም ስታዩ የኢየሱስ ክርስቶስ ልክ በእኛ ፋንታ ሆኖ እኛ ማለት ያለብንን አይነት ጸሎት ነው ሲጸልይ የምታዩት። አምስት ቁጥር ሰባት እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምርጃን አቀረበ ይላል። ይህ እንግዲህ በሐዘን ውስጥ የነበረበትን ወደ መስቀል ይዘው እየሄዱ የነበሩበትን ታሪክ ነው የሚያወራው። እግዚአብሔር ይመስገን። ይህንን በሚያደርጉበት ጊዜ ጌታ ኢየሱስ ክርስቶስ በጸሎት የጸሎት መንፈስ ይዞ የተገኘው በስጋ ወራት ነው ይላል። በለበሰው ስጋ ምክንያት ነው ጸሎት የሚጸልየው እንጂ እሱ አምላክ ነው፣ እግዚአብሔር ነው፣ የነገስታት ንጉስ ነው፣ የጌቶች ጌታ። እግዚአብሔር ይመስገን። ምክንያቱም ወይኖ የእግዚአብሔር ሙላቱ ሁሉ በክርስቶስ እንደሚኖር እናውቃለን። መንፈስ የሚባለው እግዚአብሔር መንፈስ በሙላት በክርስቶስ ውስጥ ነው ያለው፣ መለኮት በሙላት በክርስቶስ ውስጥ ነው ያለው። እግዚአብሔር ይመስገን። ስለዚህ አንዳች የሚፈልገው ወይም ደግሞ ለራሱ ለግሉ የሚያስፈልገው ነገር ሊኖር አይችልም። እግዚአብሔር ይመስገን። በስጋው ወራት እግዚአብሔር ይባረክ። ያ እንግዲህ በምድር ላይ የቆየባቸውን ጊዜ የሚያሳይ ነው። በዛ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። ስለዚህ በስጋ ወራት ጸሎትና ምልጃን ማቅረቡ ምን መሆኑን ያሳያል። ስጋ መልበሱን ያሳያል። የስጋ ወራቱን ነው የሚያሳየው። እግዚአብሔር የተመሰገነ ይሁን። ከዛ ውጭ ጸሎቱን የሚመልሰው የጸሎቱን መላሽ ራሱ ነው። እግዚአብሔር ይመስገን። ሌላው ኢየሱስ ክርስቶስ የሚያደርጋቸው ነገሮች በሙሉ ለእኛ ምሳሌዎች ናቸው። አንደኛ ጴጥሮስ ምዕራፍ ሁለት ቁጥር 21 አንደኛ ጴጥሮስ ምዕራፍ ሁለት ቁጥር 21 አካባቢ ላይ የተጠራችሁት ለዚህ ነውና ይላል ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏል ይላል። ስለ እናንተ መከራን ተቀብሏል ደግሞ ፍለጋውን እንድትከተሉ እሱ ያደረገውን ነገር እንድንከተል ማለት ነው። ስለዚህ እሱ ስጋ ለብሶ ስጋ ለባሽ ሆኖ እንደ ማንኛውም ሰው ሲጸልይ ካገኘ ነው እናንተ ደግሞ እንደሱ እንድታደርጉ ነው። ምሳሌ ሆነ ስላችሁ እንደሱ እንድታደርጉ ነው የሚለው ሁለተኛው ምሳሌ የመሆኑ ጉዳይ ያነሳል። ሌላው እንደው ብዙዎቻችሁ ሪፈር እንድታደረጉ እድል የሚሰጣችሁ ክርስቶስ የሚጸልየው ጸሎት በሙሉ በእኛ ፋንታ ነው የሚጸልየው። ይህ ሶስተኛው ነጥብ ነው። እኔ ስለ እነዚህ እለምናለሁ ይ እግዚአብሔር ይመስገን። በአንዳንድ የእንግሊዝኛ ቨርዥኖች ላይ እንዲሁም ደግሞ የግሪኩ ላይ ብትሄዱ ኢንቢሃፍ ኦፍ ዩ ነው የሚለው ኢንቢሃፍ ኦፍ ዩ አይ ፕሬይ ኢን ቢሃፍ ኦፍ ዩ ይላል በናንተ ፋንታ ነው ምጸልየው ነው የሚለው እግዚአብሔር ይመስገን ብዙ ክርስቲያኖች በተለይ በሌላ እምነት ውስጥ ያሉ ና ያስተውሉ ክርስቶስ ሲጸልይ አምላክ ነው ምን ሲል ነው ሲሉ ይቆዩ እና ልክ እዚ ጋር ሲጸልይ ምንድነው ስታ- በቃ የተለያየ ስለሆነ ነው በቃ ብዙ የማይገጥሙ ብዙ ነገሮች ይነገራሉ እግዚአብሔር ይመስገን ኢየሱስ ክርስቶስ የጸለየበት ምክንያት ምሳሌ ለመተው የተጻፈው እንዲፈጸም እግዚአብሔር ይመስገን በዚህ ቦታ ላይ ደግሞ በእኛ ፋንታ እግዚአብሔር ይባላል እዚህ አሁን ለአንድ ሰው የተለያዩ ቨርዥኖች አሉ በእርግጥ ቼክ ማድረግ ይቻላል አሁን ጊዜ ያለው ሰው ካለ እግዚአብሔር ይመስገን አይ ቲንክ እኔ ራሴም ልለጥፍላችሁ ይችላለሁ ይመስለኛል ምንድን ነው የሚለው እግዚአብሔር ይመስገን ቻቱ ላይ ለጥፌዋለሁ ሁላችሁ እንድታዩት ምን ይላል

እግዚአብሔር ይመስገን። የሚገባንን ማድረግ የሚገባንን ማድረግ ማንችል ስለሆንን በስጋ ተገልጦ እኛ ማድረግ ያለብንን ነገር በኛ ፋንታ እግዚአብሔር ይመስገን እሱ ያደረገው ነገር መሆኑን ታያላችሁ። ምሳሌነት እንዲኖረው እንዳደረገው ታውቃላችሁ። እግዚአብሔር የተመሰገነውን እነዚህን ካልኩኝ ስጋ የለበሰ ሁሉ ጸሎቱን ወደሚሰማ ወደ እሱ ይመጣል ተብሏል። እነዚህን ነገሮች ታሳቢ መደረግ አለባቸው ማለት ነው። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ሌሎችም ብዙ ነገሮችን ማንሳት እንችላለን። አሁን ጊዜ ስለማይበቃኝ ወደ ሌሎቹ አልፋለሁ። ቁጥር አርባ አራት ላይ ያንኑ ቃል ጸለየ ስለሚል ጸሎታችሁን ደጋግማችሁ የምትጸልዩ ሰዎች ካላችሁ ምንም ችግር የለው። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስም አንድን የጸሎት ርዕስ ሶስት ጊዜ ቢያንስ ጸልየዋል። እዛ ላይ ሊያስተምረን የፈለገው ምንድን ነው? እንግዲህ እንዳልኳችሁ በአንሱንጌ ምዕራፍ 17 ቁጥር ስምንት መሰረት በእኛ ፋንታ ሆኖ ነው የሚጸልየው። ይህ እኮ ጸልየ እኮ ሲጸልይ አይታያችሁ ይላል። ለምን ጸልየ? እሱ አቅቶት፣ እሱ ቸግሮት፣ እሱ ፈልጎ አይደለም። ታዲያ ምንድን ነው? ኢናር ቢሃፍ ነው፣ በእኛ ፋንታ ነው። በእኔ ፋንታ ጸለይቅ። አንተ አምላክ ሆነ እያለ የነገስታት ንጉስ ሆነ እያለ የጌቶች ጌታ ሆነ እያለ ለካ በእኔ ፋንታ ሆነ ነው የምትጸልየው ብሎ ህዝብ ሁሉ ማልቀስና መዋረድ በሚገባው ሰዓት ላይ እንዴት ይጸልያል? ከጸለየ እሱ እንዴት አምላክ ይሆናል? የሚጸልይ ከሆነ እንዴት እሱ አብ ይሆናል? እያሉ እግዚአብሔር ይመስገን ለእኛ ለራሳቸው ለሕይወታቸው የተከፈለውን መስዋዕትነት እንደቀላል አንዳንድ ሰዎች ያጣጥሉ ስታዩ በጣም ያሳዝናል። ጌታ ኢየሱስ ክርስቶስ ይባረክ።